ሰላም የተወደዳችሁ እና የተከበራችሁ የአልማዝ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ እግዚአብሔር ይመስገን ደና ነኝ። እናንተ እንዴት እንዴት እንዴት እንዴት አላችሁልኝ። በያላችሁበት የክርስቶስ ሰላም ብዝዝት ይበልልኝ። ሙስሊም ወገኖቻንም ሰላም ብያችኋለሁ። እኔ እግዚአብሔር ይመስገን ደና ነኝ እና እናንተስ እንዴት ናችሁ? ስራ በስደት አለም የምትኖሩ ሰዎች በሙሉ እህቶች፣ ወንድሞቼ እናቶች አባቶቼ በሁሉም አለም የምትገኙ እንዴት ነው ስራ? አይዟችሁ በርቱ ለማለት ትወዳለሁ። እና ውድ ተመልካቾች አልማስ ቲዩብን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እኔም ሰብስክራይብ ያላደረጓችሁ ሰዎች በኮሜንት አሳውቁኝ፣ መልሳለሁ ማለት ነው። በተረፈ እኛው በእኛውን ነበረታታ በተለይ በተለይ አዲስ ጀማሪ የሆነን ዩቱበሮች እርስ በርሳችን እንበረታታ ታታ እላችኋለሁ እና በስደት አለም ለምትኖሩ ትንሽ ምክር ብጥ ያለች እና እሱን ልመክራችሁ ስለፈለኩ ነው። ማለትም በምግብ ስራ የምትሰሩ ሰዎች እንዲሁም በጽዳት የምትሰሩ ሰዎች ጥንቃቄ አድርጉ። ያው ሚዲያም ብዙ ጊዜ እናያለን እና በራሳቸው ኬርለስ በመሆን ለስራው ትኩረት ሰጥቶ ለራስ ትኩረት ባለመስጠት ነፍሳቸውን የሚያጡ ብዙ ሰዎች አሉ። ብዙ እህቶቻችን ራሳቸውን የሚያጡ አሉና ለስራው ብቻ ትኩረት በመስጠት ነው እርግጥ ነው ለስራው ትኩረት መስጠት እርግጥ ነው ግን ደግሞ ያው የመጣንበት አላማ ለስራ ብለን እስከመጣን ድረስ ምናልባት ለዛ ነው ድፋ ጥል የምንለው ገንዘብ ለማግኘት ሲባል ነገር ግን ከምንም በላይ ደግሞ ከፈጣሪ በታች ራሳችን መጠበቅ ግድ ይለናል ማለት ነው ያ ማለት ምናለ መሰላችሁ በቃ እኛ ራሳችንን ካልጠበቅን ማለት ለራሳችን ካልሆነ መቼም ማንኛውም ማንም ሰው እየመጣ ሊመክረን ወይም በየጊዜው ሊመክረን የሚችል የለም። በስደት ላይ ለራሳችን ራሳችን ነው ትኩረት መስጠት ያለብን እና ጽዳት የምሰሩም ሆነ ችግር አለ ጥንቃቄ ካልሰጠን ለራሳችን ምግብ ሰሪዎችም ችግር አለ። ምክንያቱም ዋዘኛ ከሆነን ወይም ደግሞ ለራሳችን ትኩረት ካልሰጠን በቀላሉ ህይወታችን እናጣለን ማለት ነው። ለምሳሌም በልና ምግብ ሰሪዎች ሲሊንደር መጠንቀቅ አለባችሁ፣ መዝጋታችሁን ቼክ ማድረግ አለባችሁ። አንዳንዶች ሲሊንደር መቆጣጠሪያ ላይኖራቸው ይችላል እና የመፈንዳት ባህሪ ሊኖረው ስለሚችል ውስጠኛው ራሱ ሲሊንደሩ ውስጥ ገብታችሁ ምናልባት ወይ ህጀርባ ቤቱ ጀርባ ሊያስቀምጡት ይችላሉ ሲሊንደሩን፣ ወይም ደግሞ ይሄ ክችን ካቢኔቱ ውስጥ ገብቶ እንትን ልንለው ሊሉት ይችላሉ። ና ብቻ ዞሮ ዞሮ የትኛውን ቦታ ይቀመጥ ሲሊንደሩ ራሱን ዋናውም ማለት ነው መዝጋት ይጠበቅባቸዋል፣ አሊያ ደግሞ ሌላው ሌላ እንደ ቀለል ያለው እንኳ እራሱ ጋዙን ክፍት አትተውት። ንፋስ ሲገባ ጋዝ ማለት ክፍት ከተዋቹት፣ በቃ ንፋስ ከገባው የመፈንዳት የመንደድ ባህሪ ያመጣል። ስለዚህ ጥንቃቄ አድርጉ ማለት ነው፣ ምግብ ሰሪዎች። ሌላው ዘይት ነው። ዘይት ልጆች ያለበት ቤት ከሆነ ልጆቻቸውንም ተጠንቀቁ፣ እራሳችሁንም ተጠንቀቁ ማለት ነው። እና ብቻ ምግብ ሰሪ ሲባል ለምሳሌ እነዚህን ሁለቱን ጠቀስኩላችሁ እንጂ በዘይትም በሲሊንደርም በቃ ጥንቃቄ እንድታረጉ ጠቀስኩ እንጂ ብዙ አይነት ጉዳቶች የሚያመጡ ነገሮች ይኖራሉ እና ራሳችሁን ጠብቁ ፈጣሪ በታች ሌላኛው ጽዳት የምንሰራ ሰዎች በነገራችን ላይ እኔ ሁሉን እንሰራለሁ ፈጣሪ ጠብቀና ነው እኛ ራሳችን ጥንቁቅ ብንሆንም ቀን ከደረሰ ችግር ነው። ነገር ግን ደግሞ እየጸለይን ከፈተ ፈጣሪ በታች ከእግዚአብሔር ጋራ ራሳችን መጠበቅ ይጠበቅብናል ማለት ነው። አንዳንድ ሰዎች በቃ ደፋ ደፋ ደፋ የምንል ደመነፍሳችን ድፍት ድፍት ድፍት ምንል ሰዎች አለን ማለት፣ በተፈጥሮም ሆን ድንጋጤ የሰዎቹ ምናልባት ትንሽ ስለሚጮሁ ምናምን ስለሚያቻኩሉ እየቸኮላቸውም ያቻኩላቸዋልና ከዛም አንጻር የመደንገጥ ባህሪ የሚሆን ብቻ እኔ አንዳንድ ልጆች ጋብሬ ስሰራ ስለነበረ አስሪዎቻቸው ከአስሪዎቼ ዘመድ ጋር ሲወስዱኝ አያለሁ ምናምን እና በተለይ አዲስ የመጡ እንደዚህ በቃ የመደንገጥ ባህሪ ያለ እና ጥንቃቄ አድርጉ ማለት ነው። ለሀገራችን መሬት ሳይበቁ በሰው ሀገር መቅረት በጣም ከባድ ነው። መቤቴን እና ሌላኛው ጽዳት መንሰራ ሰዎች ጽዳት መንሰራ ሰዎች ለምሳሌ ግድግዳ መሰላል ላይ ተሰቅለን ልናጥብ እንችላለን ወይም ደግሞ ልንወለውለው እንችላለን እና ወይም ደግሞ መከየፍ ልናጸዳ እንችላለን። አሊያ ደግሞ መብራት ልናጸዳ እንችላለን። ብቻ ምን አለፋችሁ፣ መርኋ ልናጸዳ እንችላለን። ብቻ ምን አለፋችሁ መሰላልን ተሰቅለን የምንሰራቸው ብዙ ስራዎች አሉ። መሰላሉ ራሱ ይሄ አላደለ አደለ እንደ ባል አደለ የምንዘረጋውን እንት ምንለው ያንን ነገር በደንብ አስተካክላችሁ በቃ ቸክ አድርጋችሁ ጠንከር ብሎ እናንተን እንዲችል መቻል አለበት ማለት በደንብ እንትኑን ካልገጠማችሁት የመፈታት ባህሪ መቼም የውጭ ሀገር መሰላሉን ታውቃላችሁ። እንደባላ ሆኖ በደንብ በላዩ ላይ ምትቆም እግራችሁ የምትቆሙበት ያንን እሱ መግጠም አለባችሁ። እንደዚህ ገጥሟ አልብላችሁ በደንብ ካልገጠመንትኑ ህብረቱ ጋር ማለት ነው ስትቆሙበት የመታጠፍ ባህሪና የመውደቅ ባህሪ ይመጣል። ሌላኛው ሰራሚክ ነው። በደንብ በስነስርዓት እንኳ ገጥማችሁት መሰላሉ ማለት ነው ሰራሚኩ ላይ መሰላሉ ስታቆሙት የመንሸራተት ወይም ደግሞ ቁራጭ የሆነ ዞንያ ወይም ትንሽዬ ዞንያ ላይ እግሩ አንደኛው እግርም ይሁን ምን አራት እግሩም ይሁን እዛ ላይ ትንሽዬ ዞንያ ከሆነ ዞንየው ከሰራሚኩ ሸርተት ብሎ የመሄድ ባህሪና መሰላሉ የመውደቅ ባህር ያመጣል። እኔ በራሴ ራሱ ያየዋቸውን ነገር ነው። እኔ ምንም አልደረሰብኝም ግን እንዲህ ቢፈጠር ለካ እንዲሆን ነበረ ብዬ እኔ የሆነ ቶሎን ትምላቸው ነገሮች ጠንቀቅ ምልባቸው ነገሮች ና ያየሁት ነገር አለ ና እንዲሁም ብዙ እህቶቻችን ራሳቸውን እያጡ እያየን ነው። እህቶቻችን እያጣነ ነው ና እስኪ ራሳችሁን ጠብቁ። ፈጣሪ በታች እግዚአብሔር እንዲ እራሳችሁን ጠብቁ። ደግሞ ጸልዩ። ይሄ ቲክቶክ ምናምን ዝብሎ አጉለቢስ ዝም ብሎ ከማየት ይልቅ ሁለት ደቂቃ ጠዋት ሁለት ደቂቃ ማታ ለእግዚአብሔር ሰጥታችሁ እግዚአብሔርን የምታመሰግኑበት ለራሳችሁ ነው ደሞ ለእግዚአብሔር ብቻም አይደለም እግዚአብሔርን የምታመሰግኑበት ለራሳችሁ ደግሞ ደህንነት ነውና ቢቻል ቢቻል ጊዜ ቢጠፋም እንኳ ጠዋትና ማታ ሁለት ደቂቃ አባታችን ሆይ ማለት ይገባችኋል ማለት ነው ከምንም ነገር ስለሚጠብቅ እና በርቱልኝ ሌላኛው እንደነገርኳችሁ መሰላል ብያችኋለሁ። ያው መሰላል ተሰቅለን ብዙ ጽዳቶች ስለምንሰራ ማለት ነው። መስኮቶች እናጸዳለን፣ በሮች እናጸዳለን፣ ግርግዳ እናጸዳለን፣ መከየፍ፣ መብራት፣ መረዋ ብቻ ብዙ ነገር እናጸዳለን። እና መሰላሉ በደንብ ካልገጠማችሁት እየመታጠፍና እናንተ እንድትወድቁ ያደርጋችኋል ማለት ነው። ሌላው ሰራሚክ ላይ ከሆነም የመንሸራተት ባህሪ ያመጣል። ጠንቀቅ ብላችሁ ጠንካራ መሆን እናንተ ሊችላችሁ ወይም ደግሞ መንሸራተት መሆን አለበት ማለት ነው። ሲቀጥል ደግሞ ኩርሲ ቅርብ የሆነ ነገር ኩርሲ፣ ለምሳሌ ክችን ካቢኔት የማደርሱበት ቦታ ላይ ተሰቅላችሁ ቃል ተወርዱ ትችላላችሁ ምናምን ኩርሲዎች ማለት ነው። ብዙዎቻችን የውጭ እቃ ጠንካራ አድርገን የምናይ ሰዎች አለን። አብዛኛውን ጊዜ የብዙዎቻችን አስተሳሰብ እኔ ስለማኝ ነው ና በቃ ብዙዎች ራሱ እቃ እዚህ ጭነው ወደ ሀገር ሲገቡ ብዙ እቃ ኢትዮጵያ የሌለ ነው የሚያስመስሉት እና በጣም ብዙ እቃ ጭነው ይሄዳሉ። ምክንያቱም ኢትዮጵያ ያለም አይመስላቸውም። ደግሞም የውጭ ሀገር እቃ ነው ጠንካራ የሚመስላቸው። ኢትዮጵያ አይገባም ያላችሁ ማን ነው? ኢትዮጵያ የአለማት እቃ ይገባል። እንኳን ይሄ የኩሽና እቃዎች ቀርቶ ይገባል። ብራችሁ ሲጨነቅ ኖራችሁ ብራችሁ እንጂ ኢትዮጵያ ማንኛውም እቃ አለ። ይሄን ልላችሁ ፈልጌ አይደለም። ምን ለላ ይሄን ለወራችሁ የቻልኩበት ምክንያት በስደት ዓለም ላይ እንደዚህ ኩርስ ተሰቅላችሁ ክችን ካቢኔት ውስጥ ያለን እቃ ማደርሱበትን ኩርሲ ላይ መጥባህ አሉ የመመገቢያ ቁጭ ብለን እኛ ምንን ቁጭ ብለን ትምንልባቸው ምናምን ሁለት ሶስት ጠረጴዛ ጠረጴዛ ጋማቸው ሆኑ። ብዙን ብዙ ጊዜ በስደት ዓለም አለ ኩሽና ውስጥ ወይም ደግሞ መጥባህ ውስጥ መቀመጫ ወንበሮች ቸሮች አሉ አይደል? እነሱን ወስዳችሁ እቃ ለማውረድ ትጠቀማላችሁ። እኛ ቤት ሶስት ነው ሁለት ጥፍ ብሎ ተሰብሯል። አንደኛው እኔ እንትን ስልበት ነው እጥፍ ብሎ የወደቀው ግን ደና ተረፍኩኝ። ያው ምልላችሁ ፈልጌ ነው እዛ ልበላችሁበት በደቀማችሁበት ሰዓት እቃና ውርድ ብላችሁ ያንን ጉብ ስትሉበት ዛ ወንበር ላይ ለማውረድ እቃ በዛ ላችሁበት ሰዓት እንደው ቂጣችሁ ምትነዝሩት ጭንቅላታችሁን ሊያገኛችሁ ይችላል። ሰራሚኩ ደም ላይ ባይፈስ በውስጥ ፈሶ ለሕክምና እንኳ አስቸጋሪ ሊሆን ይችላል። እና በዚህ አጋጣሚ ባለቤቴ እኔ በመኪና አደጋ ሲሞት ደም ምናምን በላይ ያልነበረው አደጋ በውስጡ ደሙ ይፈስ ስለነበረ ለሕክምና አስቸጋሪ ነበረ። በውስጡ ደሙ እየፈሰሰ መቆጣጠር ስለቃተን ህይወቱ አልፏል ነው የሚለው መረጃው ራሱ። እና ራሳችሁን ጠብቁ። የምታደርጉትን ነገር ከፈጣሪ በታች እያስተዋላችሁ አድርጉ። ቅድሚያ ለራሳችሁ ስጡ። አውቃለሁ አሰሪዎቻችን ፈጥነንም እንኳ እንድንፈጥን ይፈልጋሉ፣ ሩጠንም እንኳን እንድንሮጥ ይፈልጋሉ። ግን ደግሞ እናንተን አስቀድሙ። ህይወታችሁ ካለፈ በኋላ የምትሰሩት ብር ማነው የሚበላው? ህይወታችሁ ካለፈ በኋላ የደከማችሁት ያን ሁሉ ለማን ነው? በቃ ከንቱ ሆነ ማለት ነው። እና ራሳችሁን ጠብቁ። ያልፍልናል ብለን መጠን በሰው ሀገር መቅረት የለብን እናምላችኋለሁ። በቃ ብሉ ደግሞ ኢትዮጵያውያኖች ብዙውም ጊዜ አንበላም። አሁን የሌሉ አገር ዜጋዎች ዘወር ብለው ጉርስ እየጠባበሱም ጉርስ እየአጸዱም ዘወር ብለው ጉርስ ጥጥጥ ያደርጋሉ። በስራቸው መካከልም እንኳ ቆም ብለው ብል ጥጥጥ ያደርጋሉ ማለት ነው። ይሄ ነጮቹ የሌላ ሀገር ዜጋ ሰራተኝነት የሚመጡት እኔ በአረቡ ዓለም በእንግድነት ምናምን አሰሪዎቻችን ከአሰሪዎች ሰዎች ጋር ሲሄድ ምናምን ዘመዶቻቸው በቃ እንደዚህ እንደ ኢንዶኔሲ ምናምን ዞር ብለው እንደ ስሪላንካ ምናምን እንደ ፊሊፒን ገጥመውኛል። ነው ዞር ብለው ይበላሉ። የኛ ሀገር ዜጎች በስርአትም እንኳ ቁርሳቸውን፣ ምሳቸውን፣ ራታቸውን አይበሉም፣ እንኳን ዞር ብሎ ትርፍ የሆነ ምግብ ሊበሉ ማለት ነው። እና ራሳችሁን አትግዶ አትግዱ በተቻላችሁ አቅም ራሳችሁን ጠብቁ። ላለው አይዟችሁ፣ በርቱ፣ ደግሞ አትጨነቁ። እግዚአብሔር ያለው ነው የሚሆነው ማለት ራሳችሁን ጠብቃችሁ ስሩ። ሰው ሲመጣ ደግሞ የሆነ ፕላን ያስፈልገዋል። አንድ ሰው ወደ ስደት ሲመጣ በዘፈቀደ አይደለም የሚሰራው ሰው። እንዴት አንዳንዶቻችሁ አስራ ምናምን አመት ዝም ብላችሁ አላችሁ፣ ቤት እንኳ ያልሰራችሁ አላችሁ። ለምን እንደዛ ይሆናል? ለሰው ስለምትኖሩ ነው እኮ እና ገንዘብ አስቀምጦ ድብቅ አድርጋችሁ በቃ እዚህ መምጣታችሁን ራሱ ለከላቴ ለከላቴ ላስሱራ ትደውሉ። ብራችሁን ስሩ፣ አስቀምጡ ራሳችሁ ለነገ ኑሬ ለነገ በቃ ሀገሬ ርፍ ብዬ የምኖርበት መጠለያ ብላችሁ ቤት ስሩ፣ ወረት ያዙ እንጂ እናንተ ለሰው እንደሆናችሁ ብቻ አትቅሩ። መጨረሻ ላይ እድሜ ሲሄድ በቃ ባለ መቼ ነው ማገባው እዛ መቼ ነው ወልደው ትላላችሁ። አሁን እንዴት ብዬ ሄዳለሁ ብርሳልስ ትላላችሁ። እዛ መጨረሻ ለራሳችሁ ነው ጭንቀቱ የሚተርፈው ማለት ነው። ለሰው ስትኖሩ ኖራችሁ፣ ጉልበታችሁም አልቋል፣ እድሜም ሄደዋል፣ ገንዘባችሁም የለም። በቃ መጨረሻ ጭንቀቱ ለራሳችሁ ይተርፋችሁ ና በሽታ ነው የምትገዙት ማለት ነው። ስራው ለራሱ በሽታ ነው። ከስራው በሽታነት በላይ ማለት ነው ገንዘብ አለመያዛችሁ በሽታ እድሜው መሄዱ በሽታ እና ብዙ ችግር ነው የሚገጥማችሁ ማለት ነው። እና ይሄን እንዳይፈጠር እንዳይገጥማችሁ ፕላን ሊኖራችሁ ይገባል ማለት ነው። አንድ ሰው ከሀገሩ ወጥቶ ሲሰደድ ለስንት አመት መስራት እንዳለበት ከእግዚአብሔር ጋር ደግሞ ለሁለት አመት የሚበላ አራት አመት አንድ ሰው አቅዶ ሲመጣ በዛ ሁለት አመት ብሎ ከመጣ የሁለት አመቱን ገንዘብ ምን ማድረግ እንዳለበት ወስኖ መምጣት አለበት። አይ ነው። በመካከል ላይ ቤተሰብ የሆነ ሊታመም ይችላል። ልትልኩት ትችላላችሁ። ፕላናችሁ ያልሆነ ነገር ማለት ነው። አንዳንድ ችግር ሊፈጠር ይችላል። ያንን ምንዛሬው በጨመረ ቁጥር እዛ የምታነሱት ነገር ሊሆን ይችላል። ምንም እንኳ ኢትዮጵያ ኑሮ እየተወደደ ቢሄድ፣ ኢትዮጵያ ብቻም ሳይሆን በዓለም ኑሮ ነው። ኑሮ እኮ የሚጨምረው እዚህ ሀገርም ኮ ይጨምራል። ያው በገንዘብ ኃይል ስለያዙት እንጂ የትኛውም ዓለም ኑሮ ይወደዳል። እና ኑሮ ኢትዮጵያ ተወደደ እየተባለም በሚወራው ሁሉ አትጨነቁ። ሰው ከሰራ ይበላል፣ እግዚአብሔር ደግሞ ይመግባል። ሲፈጥረን እኮ እኛ እንድንጨነቅ ምን እበላለሁ ብለን እንድንጨነቅ አይደለም። እንሰራለን፣ እግዚአብሔር ነው የሚሰጠን። እዛ ሰው ቁጭ ሲል ነው ሊያማረር የሚችለው እንጂ ሰው እየሰራ መማረር የለበትም። እናንተ ስሩ፣ እግዚአብሔርን ባርክ ሊበሉ እና ትጨነቁ ለማለት እወዳለሁ። ብራችሁን ያዙ ለማለት እወዳለሁ። ጎበዞች ሁኑ፣ ጠንክሩ፣ ተስፋ ትቁረጡ። ፕላን የኖራችሁ ቦታ ካልገዛችሁ ቦታ ግዙ፣ ህገዊ የሆነ እዛም ቤት ስሩበት፣ ቀስ እያላችሁ በሂደት ከዛም ደግሞ እንዳቅማችሁ ይሄ እንዲሁ በጣም ላፊ የሆነ ፊኒሽንግ ምናምን ቦታ ገሶ ቤት የሚሰራ ያክል ብር የሚጨርስ ፊኒሽንግ አታሰሩ። ካለ ችግር የለም አሰሩ። ደና ብር የምታገኙ ደና ደሞዝ የምታገኙ ሰዎች አሰሩ። ከሌለ ግን ያላቅማችሁ፣ ሌሎች ያሰሩትን በሚዲያ ምናምን እያያችሁ አትፈንዱ። ማለት በቃ ጭንቅላታችሁ አእምሮ በላይ የሆነ ነገር አትጨነቁ። ለምን የሚያምር በቃ ጭቃ ቤታችሁን ሰርታችሁ ቀለም አስቀበታችሁ አትኖሩበትም ምንም እንዴ ፊኒሽንግ ዘመናዊ ፊኒሽንግ ለማሰራት እኮ ራሱን ችሎ ቦታ ገዝቶ ቤት ያሰራልኝ፣ ጭቃ ቤት ያሰራል ፊኒሽንጉን ለማስጨረስ ማለት ነው። አቅማችሁ ከሆነ ደስ ይላል። ካልሆነ ግን ደግሞ የሌሎችን እያያችሁ ደከመኝ፣ መቼ ነው የሚሄደው እያላችሁ አትጫናቁ። ሰው በአቅሙ ነው የሚኖረው። የፊት የፊቱን ባላችሁ ነገር ተደሰቱ እና በተረፈ በሰው ሀገር ያለ ፕላን ያለ እቅድ እየኖራችሁ ራሳችሁን አታጨን አንቆ፣ ሲበዛ ሀሳብ ሲበዛ ጭንቀት ለበሽታ ስለሚዳረግ ነው። እና በኋላ ጭንቀት ደግሞ መመለሻ የለውም። መጨረሻ እንደ ማራዘሚያ ክኒን ነው የሚሰጠና ገብቷቸዋል። መመለሻ ከሌለው ማለት ነው። ያ ማለት ደግሞ መስራት አንችልም። ሕይወት ያስጠላናል። ቢኖረንም አያስደስተንም። እና ራሳችሁን ጠብቁ ለማለት እወዳለሁ። ወጋ በዘውባችሁ በተረፈ ዩቱብ ያልከፈታችሁ ዩቱብ ክፈቱ። አብሶ ስደት ዓለም በአረቡ ዓለም አብሶ አብሶ አብሶ ደግሞ በአረቡ ዓለም የምትሰሩ እህቶች ወንድሞቼ በቃ እዚህ ግባ የማይባል ብር ነው እና ከመንሰራው አንጻር ሲታይ፣ ከሁለመነው አንጻር ሲታይ እዚህ ግባ የሚባል ብር አይደለም የሚከፈለን ና ያንን ብራችሁን ትንሽ የሚሆን ብዙ ብር ሰብሰብ አድርጋችሁ አስቀምጡ። ከዛም ወረት የምትሉትን ያክል ስራችሁን የምታስተዋወቁበት ዩቲዩብ ቻናል ከፍታችሁ የራሳችሁ በዛ እያስተዋወቃችሁ በቀላሉ ገቢያችሁን እንዲደራ ማድረግ ትችላላችሁ። ወይም ደግሞ ገቢያችሁን እንዲመጣ በቀላሉ እንዲተዋወቅ ማድረግ ትችላላችሁ ማለት ነው። እና በርቱልኝ ዩቲዩብ አከፋፈት በጣም ቀላል ነው። እኔ ለራሱ ከባድ ምናምን ይመስለኝ ነበረ። ትኩረት ይፈልጋል። እንዴት እንደምትከፍቱ ምናምን ምናምን ከኢሜል ጀምሮ እንዴት እንደምት